የንብረት ማስመለስ አዋጁ ወጥነት የጎደላቸውን ሕጎች በማስተካከል በአሰራር ሂደት የገጠሙ የህግ ክፍተቶችን ለመሙላት ያስቻለ ህግ መሆኑ ተገልጿል። የአማራ ክልል ጠቅላይ ፍርድ ቤት በህዝብ ተወካዮች ምክር ቤት ጸድቆ በዚህ ዓመት ተግባራዊ የተደረገውን የንብረት ማስመለስ አዋጅ አስመልክቶ ዳኞች፣ አቃቢያነ ህግና መርማሪ ፖሊሶች እንዲሁም ሌሎች ባለድርሻ አካላትን ያሳተፈ የግንዛቤ ማስጨበጫ መድረክ አካሂዷል። ከዚህ በፊት የተለያዩ ህጎች ላይ ያሉ ንብረት የሚያዝበት የሚወረስበት ስርዓትን የሚያሳይ ከመኒ ላንደሪንግ ህጋችን ጀምሮ የወንጀል ህጉ ላይም የህገወጥ ሰዎች ዝውውር የተለያዩ ህጎች ላይ አለን። ሆኖም ግን እነዚህ ላይ ያሉት አንድ ወጥ አይደሉ። እርስ በርሳቸው መናበብ መቻል አለባቸው። አንዳቸው ከአንዳቸው ጋር እንጠቀም ብንልም አንዳንድ የማይጣጣም የሚሆኑበት ጊዜ አለ። ስለዚህ ይህንን በሰበሰበ መልኩ ግልጽ ያልነበሩ ድንጋጌዎችን በአሰራር የገጠሙንን ችግሮች ደግሞ በግልጽ በሚያሳይ መልኩ ይህንን ማሳየት የሚችል የህግ ማዕቀፍ ያስፈልገን ነበር። አዋጁ በህገ ወጥ መንገድ ሀብት ያገኙ ግለሰቦችን ብቻ ሳይሆን ሀብቱን ያፈሩባቸውን ተቋማትም የሚመለከት በመሆኑ ከወንጀል የሚገኝን ጥቅም ከመከላከሉ በተጨማሪ ህጋዊ የንግድ ስርዓትንም ለመገንባት ያግዛል ተብሏል። በህጋዊ መንገድ ንብረታቸውን የሚያገኙ ሰዎችን የሚያበረታታ ምክንያቱም በትክክል ግብሩን የሚከፍል ሰው፣ በትክክል በህጋዊ መንገድ ንብረቱን ያገኘ ሰው በህገ ወጥ መንገድ ንብረት ካፈራ ሰው ጋር እኩል መወዳደር አይችልም። እነዚህን ሰዎች መደገፍ የምትችለው ህጋዊ ስርዓትን ማጠናከር ስትችል ነው። ብዙ ጊዜ እነዚህ የኢኮኖሚ ወንጀሎች ችግሩ ካልኩሌት ተደርገው ጥቅማቸው ታስቦ በደንብ ተዘጋጅተው የሚሰሩ ወንጀሎች ናቸው። ስለዚህ የኢኮኖሚ ጥቅሙ ስታሳጣው ነው መጨረሻ ላይ ያ ሰው ሊታረም የሚችለው። ሰው ማረሚያ ቤት ገብቶ አምስት አመት ስድስት አመት ጨርሶ ወጥቶ ቢሊየንስ ማግኘት የሚችል ከሆነ አትራፊ የሆነ ወንጀል ነው ማለት ይሰራው። ስለዚህ የሰው ልጅ ከወንጀሉ ጥቅም ማግኘት የማይችለው ንብረቱን ስትወስድበት ነው። ምንጩ ያልታወቀ ንብረትን ለመቆጣጠርም እንደሚረዳ የተገለጸ ሲሆን አዋጁ የሀገር ደህንነትን ለማስጠበቅ የሚኖረው ሚናም ትልቅ መሆኑ ተነስቷል። ያልተገባ የንግድ ውድድሮችን የመሳሰሉትን ሁሉ በመክታት ረገድ የራሱ ጠቀሜታ አለው። ምክንያቱም እንግዲህ ሰዎች ከገቢያቸው በላይ ወይም ምንጩ ያልታወቀ ሀብት ይዘዋል ተብሎ ሲጠረጠሩ እንዲያስረዱ ድልስ ይሰጣቸዋልና ወይ ከቅጥር ያገኙት መሆን አለባቸው፣ ወይ ነግደው ማግኘት አለባቸው ከንግድ ያገኙት ከሆነ ደግሞ ግብር የተከፈለበት መሆን አለበት። ስለዚህ ወደ ህጋዊ ስርዓት እንዲመጡም ሰዎችን የሚያበረታታ ነው የሆነው። ከዛ ባሻገር እንደዚህ ትላልቅ የኢኮኖሚ ወንጀሎች ከሀገር ደህንነት አንጻርም የሽብርተኝነትን ፋይናንስ ሊደረግበት ይችላል። ኢኮኖሚው ላይ የሚያመጣው የራሱ ተጽዕኖ አለው እና ይሄን ለመከላከል እና ኢኮኖሚው ጤናማ ሆኖ እንዲሄድ በዛውም ሌሎች ተያያዥ ወንጀሎችን ለመከላከል ታስቦ የወጣ ህግ ነው። የንብረት ማስመለስ አዋጁ የጸረ ሙስና ትግሉ የነበረበትን የተደራሽነትና የህግ ክፍተት በመሙላት ሌብነትን ለመከላከልም ያለው አስተዋጽኦ የላቀ ነው ተብሏል። ካሁን በፊት ሁላችሁም እንደምታውቁት በሙስና የተመዘበሩ ሀብቶችን ትኩረት አድርጎ ሲሰራ የነበረው በተሿሚዎችና በመንግስት ሰራተኞችና በህዝብ ተመራጮች ብቻ ነበር። ይህም በመሆኑ ምክንያት ሀብቶች በተለያየ ግለሰብ ስም ይሰወሩ ነበር። መንግስት ያሉ ክፍተቶችን በመለየት የማንኛውም ሰው ያልተገባ ጥቅም ካገኘ ወይም ከሚያሰራው ስራ በላይ ከገቢው በላይ ንብረት የሚያካብት ከሆነ ወይም በህገወጥ፣ በወንጀልና በሙስና የተገኘ ንብረት ካለ ማንኛውም የህብረተሰብ ክፍል ይሁን በህገወጥ መልኩ ያገኘውን ገንዘብ ማስመለስ ይቻል ዘንድ የንብረት ማስመለስ አዋጁ ከፍተኛ ሚና አለው ብሎ መውሰድ ይቻላል።